ይወደኛል ብዬ ስላሰብኩኝ እኔም በጣም እወደዋለሁ። እንደዛ አልሽው ሰው ነው ሹር የምትወኝበት የትኛው ነው? እኔ እወደዋለሁ እንጂ የእሱን እወደድ ምን አውቃለሁ? በምን አውቃለሁ እኔ ደግሞ ይወደኛል ብዬ ሹር ሆኜ ነበር። የሚገርምሽ በምን አውቃለሁ? ለምን እንደዛ ግን እንደሆንኩኝ አላውቅም። ገብተሽ እንግዲህ ይከብዳል ሰው ስላለሽም ወደድኩ አይደለም ምናልባት በስራው እኔ አላውቅም። እኔ እንጃ ለምን እንደዚያ አይነት ስሜት እንደሰጥ። በህይወቴ ለመጀመሪያ ጊዜ ሰው ይወደኛል ብዬ ያሰብኩት እሱም ብቻ ነው። እኔ ሰው ይወደኛል ብዬ አስቤ አላውቅም። ጌታን ነው የምልሽ። ሰው በጨዋታ ይወደኛል ይባላል እንዲ። ኖ ኖ ኖ እኔ ምን መሰለሽ የሆነ ያስተዳደግ ተጽዕኖ ነበረብኝና ማለት ነው። ለዛ እኮ ነው ብዙ ሰባይ በሚናገረው ነገር ምናምን ነገር። አዎ አዎ እኮ ባለፈው ነግሬሽ አይደለም። ያንን ሁሉ እድልም አላሳልፍም ነበር እንደዛ ሰው ይወደኛል ምናምን ምል በሆነ እንዳልሹ እኔ ስንቱን አግብቼው ቁጭ ባልኩ ኖሮ። ጓደኞቼ ያውቃሉ። ባይዘዌ የሆነ ችግር አለባት ይላሉ። እና አይነትን አለባት ይላሉ ጓደኞቼ እና መቼም አያልፍልሽም ይላሉ። እና አንድ ጓደኛለችኝ እንደው ብትመጣ ፍርስ ነው የምትይ መቼም አያልፍልሽም አንቺ እድረኛለች ግዴታ በዛ ነው እንደምን እኔ እውነት የሚወዱኝ አይመስለኝም ነበር። አብሶ የኔ ቆንጆ የኔ ምናምን ምናምን ምንድን ያልሺው? አይ ትርጉሙን ብቻ ንገሪኝ። ትርጉሙን ትርጉሙን ብቻ ምን ነበር? አንቺን አይቼ ማበል

አለቀስኩ ሲለኝ ኧረ እባክህ፣ በጣም ነው እንዲያለቀስከው ምናምን ስል በቃ እንደዚህ በጣም በጣም ጌታን እግዚአብሔርን እንትና እንትና ራሱ ተናገርኩ። ባለፈው አላየሽም እንትና ማን አታለለኝ፣ ራሱ ምንድን ያለው እሷ ከሰማይም ብትለቋት አይገባትም አለ። ችግሬ ምን መሰለሽ፣ አንደኛ ምን ተጽዕኖ ተፈጠረብኝ መሰለሽ እዛ ሰው ቤት እያለሁ ማለት ነው አንቺ ማንም አይወድሽም ማንም አይፈልግሽ ይሉኝ ነበረ እና በቃ ያ ነገር ጭንቅላቴ ውስጥ ማለት ነው ተንሰራርተዋል እና በህይወቴ ይወደኛል ወይ ደግሞ ትወደኛለች ብዬ ማስበው አሳዳጊም ብቻ ነው። የሚገርምሽ እሷ ጋም ደግሞ እስከ አስር ዓመቴ ምናምን ስለኖርኩኝ ከዛ በኋላ ማንም ሰው ትሪት አላረገኝም። ገባሽ? የሳይኮሎጂ ችግር ባይዘዌ አለብኝ። ይሄ ይሄ ማንም የሚረዳኝ ሰው የለም እና አሁን ለምሳሌ ወደድኩሽ ሞትኩልሽ ፈነዳው ቢለኝ፣ ይገርመኛል ሰው። እና ለዛ ነው ብዙ ጊዜ በዳይነሽ የሚሉኝ ግን አይደለም። የኔን ችግር ደግሞ የሚረዳ ሰው የለም። የሆነ የሚያሳምነኝ ሰው የለም። ገባሽ። ሰው ይወደኛል፣ ወደደ ማለት አይደለም። አንዳንዱ መውደዱን በአንድ ነገር ይገልጻል። እኔ በቃ በተግባርም በምንም ዝም ብለሽ ከሆነ ራሱ አይገባኝም፣ ምንም አይገባኝም ያለፉት የሚታይ ነገር ማየት አለብሽ ሳካስትሪስት ምናምን ነገር ሳይካትሪስት እንትን ብያለሁ በዚህ ጉዳይ መጥፎ ነገር እንትን ነው ገባሽ ምንድን ነው እራስሽ አምነሽ መተው ካልቻልሽ ማለት ነው ይሄ ነገር እንትን አይልም አንደኛ ምንድን ነው እንትን ነው የሆነ የሚያቃጭልብኝ ነገር አለ ገባሽ ያቺ ሴትዮዋ ምትለኝ ባለፈው እንደም ያስለቀሱኝ እኮ የእሷ ሴትዮ ልጅ ስለሆነች እኮ ነው ያለቀስኩት፣ እንጂ እኔ ማንም ስለመጣ አይደለም። ግን እንደው ቁስሌ እነካክታ ምን አለ መሰለሽ፣ ሁሌ የምትለይ ነገር አለና ማለት ነው። አንቺ ማንም አይፈልግሽም አይፈልግሽ ማንም አይወድሽም አይወድሽ ምናምን ትለኛለች፣ እና እውነትም ነው ብዬ ተቀብያለሁ። እና ለዛ ነው። ግን ስራ ላይ ጎበዝ እንደሆን አድርጎኛል ይሄ ነገር እንደምኮ ለኔ ቅድም ያለው ነገር እኮ ነው ስለ ልጆቹ ስንናገር ገባሽ። አእምሮ ላይ ይቀመጥና ሌላ ነገር ይፈጥራል የምንለው ነገር ነው እንግዲህ። ቅድም ያው ነገር ያ ነገር ቢሆንም ውሸትም ቢሆን ውሸት፣ አንዳንዴ በቀልድም የሚሳደቡት ነገር ገባሽ፣ አእምሮ ይቀመጥና እንትን ይላል። እኔ በቀልድ አይደለም በሲሬስ ነው የምትለኝ የነበረው እና ከዛ ምንድነው ማድረግ የጀመርኩት መሰለሽ? አሁን ላይ ራሱ ማለት ነው ለእኔ ማንም ሰው አይመጣም ብዬ ስለማስብ ስራ ላይ ጎበዝ ነኝ። እና ስራዬ ነው በቃ ለኔ መብቴ ብዬ ነው ማምነው እና አንዳንዴ ትኩረት ካለመስጠትም ከሰዎች ጋር ትለያያለሽ ይህን ታውቂያለሽ አ የሆነ ችክ ያለ ትኩረት እንደዚህ ምናምን አልሰጥም በቃ የሆና ምናምን እና በቃ በህይወቴ አንዴ ነው በቃ አንድ ሰው ይወደኛል ብዬ ያመንኩት በቃ ለምን ግን እንዳመንኩ አላውቅም አየር ነፋስ ሰው ነፋስ ያምናል አየር ያምናል የጅልነቴ ብዛት ኧረ አስቀር። ይሄ ልጅ ማለት ነው ከዚህ ልጅ ጋር ያልሰራ ነው ነገር የለም። ከእኔ ልጅ ጋር ስራ ድንግሏ ለኔ የሰጠች ይዛ፣ በስመ አብ ወወልድ መንፈስ ቅዱስ፣ እኔ ድንግሌን ለኖርማል ሰው እንዳልሰጥተው ታውቃለች እሷ፣ የጌታ ሰው ምስጢር አውጡ እባክዎ። አረ፣ ዝም በይ ውሸቱን ነው። እኔ ድንግልና አልሰጠውትም። ለእሱ እኔ ድንግልና እኔ የሰጠውት ለባለ ሀብት ነው። ያላረግነው ነገር የለም ብለሽ ታዲያ ባንዴ። አይ ያላረግነው ስልክ ኦኬ ወደ እዛ ነው እንዲሰርቆ እዚህ ላይ ነው እዚህ ላይ እንስቅ ነበር። የዛሬ አራት አመት ሶስት አመት ወይ ደስ ሲል በስማ አታረገው ነገር አለ። ዶክተር ምነግረ ነበር ወይና ትጠጡ ይባላል ምን ይባላል ግን፣ አንተ ካልጠበቅከው መሳጅ መደረግ አለብህ። ወተ ምንም ወይና ትጠጡ የሚባለው አይ ሰርጀሪ ሲደረሁ ሆ ሰርጀሪ ሄደሽ ወርቄ አሁን ቱርክ ሄደሽ ብታስጠብቢ ሙሙሽን ወይና እንደ ይጠበል እንዴ ወይ እሱን ነበር እኮ ነግርሻለሁ። ያኩት እሱ ምናምን ምናምን ነገር ባለፈው ጀምሮ ነበር። ምናምን አርት ይባላል። ስሟን ባልጠራትም የሙሙ አርት ይባላል እና እነሱ መጠባል ምን ያህል ቢሰፋ ነው? አይ ካንፈሩሽ ቢነዳስ ወለድ ወለሽ፣ እድሜ ሲሄድ ከንፈሩ ይንጠለጠላል። ወደ በተለይ ሲወልዱ ነው መሰለኝ። እና ሲባል በቃ ምን ምን ጉዳይ መጣችሁ ብኝ። አሁን ገና ነው፣ ወር መስማት ምንም አይታየም። በቃ አመለጠኝ እኮ። እሺ ከዛስ ምን ይደረጋል? ይቀመቀማል በሉኛ እኔ ናቹራሊ ሰርጀሪን እምደግፍ ሰው አይደለሁም። ይቅርታ አድርገልኝ። ይኸውልሽ አገር ቤት ሴቱ አሁን ድሮ ሴት ወይ ባጭስ ምናምን እያለ ሄዶ እንዲጠብ ያጥነው ነበረ። እንደው ባጭስ አለሁ እኔ እኮ ወይ ባጭስ እኮ እንትን እላለሁ እታጠናለሁ እኮ። ግን እነሱ ምን መሰለህ ኩዊክ ፊክስ ፈለጉ። ቶሎ ፊክስ የሚደረግ ነገር ፈለጉ። አሁን ቴክኖሎጂ ያመጣውና ከንፈሩ ጠንጠል ሲል ሄደው ያስቆርጡታል። ስማም በወልድመመስ ከንረልበለኛታዲም ጥርስ የሌለው ከንፈር በሰይጣን ነው የሚባለው። መሰልጠን ሳይሆን እህ የሆነ ቦታ ደግሞ ሰፋ ያለ ከሆነ ትንሽ ጠበብ ያደርጉታል፣ ይሰፉታል። ጥጉር ነው ግን የሚሰፋው እስክሎን ያደርጉ አይደለ? እንደምንም አይሰማም፣ ምንም አይሰማም። የሚባለው ነገር የሚለው ከዛ በኋላ ማለት ነው። ወይ አሁን ጋን ይታጠን የለ በወይራ ለጣላ ሊጠመቅ ሲል፣ ከዛ በኋላ እንዴት ነው? ጋን ጋን ነው የሚለው ማለት አይደለም። እንትን አለኩ የባጢስ እንትን አለ የሆነ የሚጨስ ነገር አለኩ። ሁሉ የሚያመጡት እንትን ነው ሀሪቲ እኔ እንጃ ደስ ይላል፣ ግን በቃ ሰውነት ሁሉ እሱን እሱን ነው የሚሸጠው። በቃ ደስ ይላል፣ በጣም ነው ደስ የሚለው። በንጋታው እልፍ ስትል እሱን ታጥኝ ምና ሽታሽ ደስ ሲል ይላሉ። ግን ሲታጠን እንዴት ነው ላበላ ቢሆና ሊንጠፈጥፋላሉ ሁሉ ነገር ሁሉ ነገር እኔ ያል ባህል በውስጥ ይገባና በታች ይገባና በቃ ላይም ምናምን ተቀባቅልጥልጥ ነው የሚለው፣ ይረጣጥባል ማለት ነው ምንድን ነው የሚደረጣጥበው? ይሁ፣ ለሁሉም እኮ አይደለም። ለአንዳንዱ አላጅክ ያመጣል። ገባ፣ ወላሂ ለሚስማማ ነው። ብልግና ሰርቶ ቀርቶ ሊለጥፍ ነው ሲያስጠላ። ኖ ኖ ይኸውልሽ እኔ ያልገባኝ ነገር አለ ያልሽኝ እዛ ትናንትና አንተ ከወጣህ በኋላ ከትላንት ከትላንትና ወደ አንተ ከወጣህ በኋላ በቪዲዮ ገባሁ እኮ ሻሽን ሻሽን ፈትቼ ምናምን ህንድ መስያ አልኩ ፀጉርሽ ተሰራሽ አዎ ፀጉሬን ተሰርቼ መጣሁ ማስታወቂያ አለ ሰራ ሄጄ ነበር ሰርቼ መጣሁ አሉኝ ኮት ኖ ኖ እኔ አሁን ቆይ ወሬውን አታስቀይሽ ይኸውልሽ እኔ ሚስቱን ያገባው ለማየት ይመስለኛል። ብታይ ምን የመሰለ እኮ ሸበላ ልጅ እኮ ነው። የነካም አይመስልም እኮ ብታይ። አንድ ቀን በቴሌግራም አውርተን በስመ አብ ውበት ተጣያለሽ። ድምፁ ራሱ ድንግል ነው ወይ አንተ። በጣም ጽድት ያልክ ልጅ ነህ። በስመ አብ ግን ምን ያደርጋል፣ ቲክቶክ ላይ ነው እየተሽለጠለጥክ የምትጨርሰው። የት ይደርሳል የተባለ እዛ ቀበሌ ቆረጠው እንደሚባል የት ይደርሳል የተባለ ሰው ዩዘር ሰማሸት ወይ ቲክቶክ ላይ ነው የምትጨርሰው፣ አለች እንግዲህ። በቃ ቲክቶክ ላይ ነው እንትን የሚለው ብታይ በቃ ብለሽኛል። አላስታውስም ምን ቲክቶክ ላይ እኔ ስራ ነበር እንዴ የምትውለው? እስ በቀደም ራሱ ምን እንደሚል ጠቀች ሚስት ያለው ሰው እንደዚ አይነት እስቲ ተነሺ ዞር ዞር በይ ዩዘር እንደ ድንድን ያለ በቃ ይሄ ኪምፓ በግ የሚባለው ድሮ ላቱን ከፍ አድርገን የሆነ ነገር ላቱ ይሄ ከፍ ያለው ይሄ ጥንቅሬ አለው። ይሄ የደብረ ብርሃን ነው፣ ምንም የሚባለው ይሄ የደብረ ብርሃን በእዛ በቃ

ይቀልዱብኛል እኮ ታውቂያለሽ። ዳይመንድ ገዝቶ ካላገባሁሽ አለኝ። ከስንት ሰው አጋደለችው። እሱ ሲታከስ ነበረ። እኔ እናት እኔ ፊት በሰጠው እንደ አንገትህን ነው የሚቆርጥልህ። ለሀገር የሚታገለውን ሰውዬ ትግሉን ትቶ ለእሱ አመት ታገል ጀመር። ሀገር ገለጥላሉ ያለ ሰውዬ